አወዛጋቢና አነጋጋሪነቱ በአሁኑ ሰዓትም እንደቀጠለ ይገኛል። የጥቁር ገበያ የሐዋላ እንዲሁም የባንኮች የምንዛሬ ሁኔታ በከፍተኛ ሁኔታ እየተቀጣጠለ ይገኛል። ማለትም ከቀን ወደ ቀን፣ ከሰዓት ወደ ሰዓት የባንኮች የመረጃ ዋጋ ወይንም ደግሞ የምንዛሬ ዋጋ እየጨመረ ይገኛል። ነገር ግን የጥቁር ገበያ የምንዛሬ ዋጋ በተገላቢጦሽ እየተወሳሰበና ከፍ አለ ብለን ሳናበቃ የሚቀንስበት ቀነሰ ብለን ሳናበቃ ደግሞ ወደ ላይ የሚተኮስበት ሁኔታ ላይ ይገኛል። በዛሬ ሁለት ማለትም እለተሰኞ የጥቁር ገበያ የምንዛሬ ዋጋ የባንኮች መረጃ በስንት እየተዘረዘረ ይገኛል አስደምጣችኋለሁ። አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድ የተከበራችሁ የኡስሚ ቲዩብ የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። እንደተለመደው የአስራት ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የአምስትና የስድስት ሀገራት የሚሆኑትን የባንኮችን የምንዛሬ ዋጋ አስደምጣችኋለሁ። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? አብረና ያለን እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የዶል ምልክቱን በመጫም በመጫን ቤተሰብ ሆኑ፣ ተቀላቀሉን በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ደትኮን በደረገጽ እንዳሰነበበው ከሆነ 100 የአሜሪካን ዶላር 16230 ብር እንደሚሸጥና እንደ አሜሪካን ዶላር 162 ብር ከ30 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ የጥቁር ገበያ መረጃ የሚዘግበው ደረገጽ ኢትዮጵያን ብላክ ማርኬት ደትኮን በደረገጽ አሰነብበዋል። በመቀጠል የምናየው የአሜሪካን ዶላርን በንግድ ባንክ እናያለን። አንድ የአሜሪካን ዶላር በንግድ ባንክ 144 ብር ከ44 ሳንቲም እየተዘረዘረ ይገኛል እንዲሁም በአዋሽ ባንክ አንድ የአሜሪካን ዶላር 146 ብር ከ10 ሳንቲም፣ በአባይ ባንክ አንድ የአሜሪካን ዶላር 147 ብር ከ9 ሳንቲም፣ እንዲሁም አንድ የአሜሪካን ዶላር በዳሽን ባንክ 146 ብር ከ49 ሳንቲም እየተዘረዘረ ይገኛል። በባንኮች በዛሬው ዕለት ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የአባይ ባንክ ሆኖ አግኝተነዋል። በቀጣይነት የምናየው ዩሮን በተመለከተ ነው። አንድ መቶ ዩሮ ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 18917 ብር እንደሚሸጥና አንድ ዩሮ 189 ብር ከ17 ሳንቲም እንደሚሸጥ አሁናዊ የጥቁር ገበያ መረጃ ያመለክታል። ዩሮን በተመለከተ በንግድ ባንክ 168 ብር ከ61 ሳንቲም እየተዘረዘረ ይገኛል። እንዲሁም በአዋሽ ባንክ አንድ ዩሮ 169 ብር ከ92 ሳንቲም እየተዘረዘረ ይገኛል። አንድ ዩሮ በዳሽን ባንክ 169 ብር ከ93 ሳንቲም በመዘርዘር ላይ ይገኛል። እንዲሁም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ነው። በዚህም 1 ዩሮ 172 ብር ከ38 ሳንቲም እየዘረዘረ እንደሚገኝ ከአባይ ባንክ ድረገጽ ላይ ያገኘነው ይፋዊ መረጃ ያመለክታል። ስዊዝ ፍራንክ እናስከትላለን። አንድ መቶ የስዊዝ ፍራንክ ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 20441 ብር እንደሚሸጥና አንድ የስዊዝ ፍራንክ 204 ብር ከ41 ሳንቲም እየተሸጠ እንደሚገኝ ነው ጥቁር ገበያ ድረገጽ ላይ ያገኘነው መረጃ የሚያመለክተው። እንዲሁም ባንኮችን ወይንም በባንኮች ያለው የምንዛሬ ሁኔታ ስንመለከት በቀዳሚነት የምናየው በንግድ ባንክ ያለውን ይሆናል። በንግድ ባንክ አንድ የስዊዝ ፍራንክ 178 ብር ከ93 ሳንቲም እየተዘረዘረ ይገኛል። እንዲሁም በአዋሽ ባንክ አንድ የስዊዝ ፍራንክ 174 ብር ከ21 ሳንቲም እየተዘረዘረ ይገኛል። እንዲሁም በዳሽን ባንክ አንድ የስዊዝ ፍራንክ 165 ብር እየተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ አንድ የስዊዝ ፍራንክ 183 ብር ከ16 ሳንቲም እየዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ነው። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 11586 ብር እንደሚሸጥ እና አንድ ካናዳን ዶላር 115 ብር ከ86 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። የአውስትራን ዶላር እናያለን። 100 የአውስትራን ዶላር በሀገራችን ኢትዮጵያ ያለውን የጥቁር ገበያውንና ጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 10555 ብር እንደሚሸጥ እና አንድ ያው ሳንድ ላር 105 ብር ከ55 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው ቻይና ዮሐንን በተመለከተ ነው። 100 የቻይና ዮሐን 2278 ብር እንደሚሸጥ እና አንድ ዮሐን 22 ብር ከ78 ሳንቲም እየተሸጠ እንደሚገኝ ነው መረጃው የሚያመለክተው። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 21 805 ብር እንደሚሸጥ እና አንድ ፓውንድ ስተርሊንግ 218 ብር ከ05 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ ያመለክታል። በመቀጠል የምናየው በኢትዮጵያ ንግድ ባንክ ያለውን እንመለከታለን። አንድ ፓውንድ ስተርሊንግ በንግድ ባንክ መቶ ዘጠና ብር ከ40 ሳንቲም እየተዘረዘረ ይገኛል። እንዲሁም በአዋሽ ባንክ አንድ ፓውንድ ስተርሊንግ መቶ ዘጠና አምስት ብር ከ82 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአባይ ባንክ አንድ ፓውንድ ስተርሊንግ 198 ብር ከ76 ሳንቲም እየተዘረዘረ ይገኛል። በዳሽን ባንክ 1 ፓውንድ ስተርሊንግ 197 ብር ከ76 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ፓውንድ ስተርሊንግን በተመለከተ አሁንም በድጋሚ የአባይ ባንክ ነው። በመቀጠል የምናየው የባህሪን ዲናርን በተመለከተ ነው። 100 የባህሪን ዲናር 42979 ብር እንደሚሸጥ እና 1 የባህሪን ዲናር 429 ብር ከ79 ሳንቲም እንደሚሸጥ መረጃው ያሳያል። የሳዑዲ ሪያል እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ልትከም በድረገጹ እንዳስነበበው ከሆነ 100 የሳዑዲ ሪያል 4337 ብር እንደሚሸጥና አንድ የሳዑዲ ሪያል 43 ብር ከ37 ሳንቲም እንደሚሸጥ ከጥቁር ገበያ ያደረገጽ ላይ ያገኘነው ይፋዊ መረጃ ፍንትው አርጎ ያሳያል። መረጃውን ሳንጨምርና ሳንቀነስ እያካፈልን እንገኛለን። በመቀጠል የኢማራቶችን ዲርሃም እናያለን። አንድ 100 የኢማራቶች ድርሃም 4419 ብር እንደሚሸጥና አንድ የኢማራቶች ድርሃም 44 ብር ከ19 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። እንዲሁም በባንኮች ያለውን ምንዛሪ ሁኔታ ስንመለከት ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የሳዑዲ ሪያልን በተመለከተ አዋሽ ባንክ ነው። በዚህም አንድ የሳዑዲ ሪያል 42 ብር ከ40 ሳንቲም የተዘረዘረ ይገኛል። የኢማራቶችን ድርሃም በተመለከተ በአዋሽ ባንክ 43 ብር ከ33 ሳንቲም እየተዘረዘረ እንደሚገኝ ከአዋሽ ባንክ ድረገጽ ላይ ያገኘ ነው ይፋዊ መረጃ ያመለክታል። በመቀጠል የምናየው ቱርኪ ሊሬን በተመለከተ ነው። 100 የቱርኪ ሊሬ 386 ብር እንደሚሸጥ እና አንድ ሊሬ 3 ብር ከ86 ሳንቲም እየተሸጠ እንደሚገኝ መረጃው ያሳያል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ ተቀምጠችው ተቀምጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት በዚህም 100 የኩዌት ዲናር 53106 ብር እንደሚሸጥ እና አንድ የኩዌት ዲናር 531 ብር ከ06 ሳንቲም እንደሚሸጥ አሁናዊው የጥቁር ገበያ መረጃ ያመለክታል። በመቀጠል የምናየው ጆርዳን ዲናርን በተመለከተ ነው። 100 የጆርዳን ዲናር 22934 ብር እንደሚሸጥ እና አንድ የጆርዳን ዲናር 229 ብር ከ34 ሳንቲም እየተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል ቱርኪ ሊሬን እናያለን። 100 የቱርኪ ሊሬ 386 ብር እንደሚሸጥና አንድ ሊሬ 3 ብር ከ86 ሳንቲም እየተሸጠ ይገኛል። በመቀጠል በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችው ኦማ ኦማን ናት። የኦማን ሪያልን እናያለን። 100 የኦማን ሪያል 42239 ብር እንደሚሸጥና አንድ የኦማን ሪያል 422 ብር ከ39 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረ ገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። ውድ የቻናል ቤተሰቦችና አድማጭ ተመልካዮቻችን የአስራ አራት ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝርና የባንኮች ከፍተኛውን ዋጋ የሚሰጠውን ባንክ በዚህ መልኩ አስደምጫቸዋለሁ። ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሶ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።